መጪው የፋሲካ በዓልን ምክንያት በማድረግ የገበያ ቅኝት ልናደርግ ሾላ ገበያ እንገኛለን። አብራችሁን ቆዩ። ዶሮ ነው ሺ ሶስት መቶ ብር ይላሉ። የአበሻ ዶሮ የአበሻው እንቁላልም አስራ አምስት ብር፣ የፈረንጁ የአበሻውም ደግሞ አስራ ስምንት ብር። ዶሮ ነው ገና የገዛውት። ግን ዋጋው ምንም ከአምናው ይሻላል። በዓል ሲደርስ ስለሚወደድ አሁን ላይ ጥሩ ነው ብዬ ነው የማስበው ከገና አንጻር እና ደግሞ በዓል ሲደርስ ያው ትንሽ የምንጨምርበት ነገር አለ። የገበያው ሁኔታ የዛሬ የዕለት ገበያው የአበሻ ዶሮ ከሺህ አንድ እስከ ሺህ ሁለት፣ ትልቁ ዶሮ ይሄ እነሱ ከሺህ አምስት እስከ ሺህ ስድስት እና ሴት ዶሮ ከሰባት እስከ ስምንት። ገበያው አሪፍ ነው። ገበያው በአሁኑ ሰዓት ሰው ማሁን ይመጣል ብዬ አስባለሁ። በገበያው ተገኝተን ያነጋገርናቸው ሸማቾች አሁን ላይ ገበያው የተረጋጋ መሆኑን በመግለጽ ነገር ግን በአንዳንድ የፍጆታ እቃዎች ላይም ጭማሪ ስለማሳየታቸው ያነሳሉ። ዘይት በጣም ውድ ነው። አዎ ዘይቱ በጣም በጣም ኦቨር ሆኗል። ከበፊቱ በጣም ጨምሯል። አይብም በጣም ጨምሯል። ቅቤ በጣም ጨምሯል። አይብም ደህና ነው። ቅቤ ነው ቤት ወደዋል። ሽንኩርት አልገዛውም። ሽንኩርት ሰፈር ያለ ነው የድንኳን ላይ ምናምን የሚሸጡ ያሉትኝ እዛም ቆንጆ ነው። አሁን ከድንኳን ከገዛ ከሰፈሩ የጨመረ ነገር የለም። ለምሳሌ አስኮ ሽንኩርት ብቻ ነው ቀይ ሽንኩርት አልጨመረም። እንደውም አሁን ላይ ደና ነው። ከሀያም ከሰላሳም ነበር አሁን መቶ ብር ነው። እና ሽንኩርት አሁን ጨምሯል። ሁለት ከሀምሳ ሁለት ከሰላሳ ነበር አሁን ሶስት መቶ እንደውም ትንሽ ከዚህ ትንሽ ከፍ ያለው ሶስት ከሀምሳ ድረስ ደርሷል። ሰውም እየገዛ ነው። አዎ እየተገበያየን ነው። አሁን እዚህም እየሰሩ የሚሄዱም እየገዙ እየሄዱ ነው። ደና ነው። እንግዲህ አሁን እንግዲህ መጀመሪያው ስለሆነ እየጀመረ ነው። ገና ነው። ገና ነው። ብዙም የተጋነነ ነገር የለውም። እስካሁን ባለው ዋጋ ላይ ነው ያለው ባመላከተ በተመጣጣኝ ዋጋ ነው እየሸጡልን ያሉት። ከባለፈው ራሱ አሁን ይሻላል። ጥሩ ነው ገበያ። ምንም ችግር የለም። ከባለ የሚባል ነገር የለም። በፊት ሾላ በዚህ አይነት አልነበረም። አይደለም እንዴ! እንደምታውቁ አሁን የለውም በየቦታው ሰው ባያለበት ያገኛል በቃ። ባጭ ነጋዴዎችን በበኩላቸው የፍጆታ እቃዎች ጭማሬ ስለ ስለማሳየቱ በመጠቆም ለዚህም እንደ ምክንያት የሚያነሱት ከአቅርቦትና ከበዓል መቃረብ ጋር በተያያዘ ስለመሆኑም ይናገራሉ።